ተመልሰና አልታደስ አዲስ ነው እየሰማችሁ ያላችሁት። እንግዲህ አብዛኞቻችሁ ደጋግማችሁ በጠየቃችሁን መሰረት ደግሞ ጋዜጠኛ ቴዲን ደወል አድርገን ለማግኘት ሞክረናል። ጋዜጠኛ ቴዲ እንደምታውቁት ቴዎድሮስ ካሳ ነው ስሙ በደንብ በሙሉ ስሙ ገዳም ገብቶ የተወሰነ የጤና እክል ገጥሞት እንደነበረ በተለያዩ ሚዲያዎችም ሰምታችኋል። አሁን ያለበት ሁኔታ ምን ይመስላል የሚለው ልንጠይቀው ደውለንለት ይመስልታል ቴዲ፣ እንዴት አመሻህ? እንዴት አመሻችሁ? ሰላም ነው ያለን ሉላ ሴፍሻዬ ሁላ፣ ታዲያስ አዲሶች በሙሉ ሁላችን ሰላም፣ ሁሉ ሰላም። እንዴት ነው ቆይታ? እንዴት ነው ገዳም ነህ አደል? አሁንም አልመጣህም? አዎ እግዚአብሔር ይመስገን። እንግዲህ አሁን እያኮበኮብኩ ነው፣ እንደ እግዚአብሔር ፈቃድ ግን፣ ያው አይለቅም፣ ልቀቁኝ ልቀቁኝ አይለምና እዛው ላይ ነኝ ያለሁት ግን አሁን ወደ ቀልዶችን ለማየት ከህብረተሰብ ጋር ለመቀላቀል ብቻ እንደሱ እያሰብኩኝ ነው። ዛሬም እዛ ነኝ ያለሁ። ምን ያህል ሆነ ከሄድክ ቴዲ? ረዘም ያለ ጊዜ ቆየህ መሰለኝ። አዎ ውስጥ አሁን እንግዲህ ዛሬ ወደ ሰላሳ ዘጠኝ ቀን ወደ አርባ ቀን አካባቢ ነው ሆኑ ይመስለኝ። ያ እንዴ በጣም ደህና እንደሆንክም ነው ማህበራዊ ሚዲያ ላይም ባልከው መሰረት እንግዲህ ጤናህም እንደተሻሻለ እየነገርከን ነበረ። አሁን ያለህበት ሁኔታስ ምን ይመስላል? እግዚአብሔር ይመስገን በጣም ጥሩ ሁኔታ ላይ ነኝ ያለሁት። ያው ቀጥታ ወደዛ ከመግባቴ በፊት እንግዲህ ሌላ ጊዜ እድልም ስናገኝ በደንብ ኢትዮጵያን ሕዝብ፣ ኤርትራውያንን እንደዚሁም ግበልይ ልዩ መንገድ ያገዘኝን የሰፋ ልጆች፣ የተለያየ አይነት ሁኔታ የምንሰገንበትን እድል እንግዲህ እግዚአብሔር ይሰጠኛል። ግን አሁን ለጊዜው ባለን ሰዓት ለመጠቀም በጣም ደህና ነኝ፣ አሁን እግዚአብሔር ይመስገን። በጣም ብዙ ለቶች አሉ፣ መረጋጋቶች፣ የተለያየ ነገር። ያው ዋናው ነገር ወደ ራስ መመለስና ራስን ማዳመጥ ነው። ግን መጀመሪያ ያካጋጠመኝ ክል በተለያየ ጊዜ ወደ መጀመሪያ አካባቢ ሼር እንዳደረግኳችሁ ወዲያው ነው ያ ሀሳብ ያ መጀመሪያ የነበረብኝ ቻሌንጅ የራስን ጉዳይ ጉዳት ከማድረስ ጋር የተያያዘው ነገር ወዲያው ነበረ በቃ ትን ያገኘው መፍትሄ ያገኘው። ከዛ በኋላ እንግዲህ ያው በጸበል ከዚህ ጋር ባለው የተለያዩ መንፈሳዊ ልምምዶች፣ የተለያዩ መንፈሳዊ እንቅስቃሴዎች፣ የተለያዩ ነገሮችን በማድረግ ነበር የቆየሁት። በዛ ውስጥ በጣም ብዙ ነገር አለ። እንግዲህ ጸበል የሄደ ሰው ከጸበል ጋር ተያይዞ ብዙ የሆኑ ነገሮች አሉ። ከውስጥ የሚወጡ ነገሮች አሉ። የተለያዩ ነገሮች አሉ። በዛ ፕሮሰስ አለች እንግዲህ አሁን በጣም ጥሩ ሁኔታ ላይ ነው ያለሁት። ያው ከዚህ በፊትም የተለያየ መንገድ ለአንድ ጊዜ ንበት እንደሞከርኩት እዚህ አቡነ አራ ድንግል ቀበል ነው ያለሁት አሁን እግዚአብሔር ይመስገን በጣም ጥሩ ሁኔታ ላይ ነኝ ያለሁት። ያው እናንተም አድማጮቻችሁንም በልዩ ልዩ መንገድ እንግዲህ ያው እኔ ብቻ ና አይደለም የገባሁት ማለት ይቻላል። የኢትዮጵያ ስራውያን እንደዚሁ መንገድ የትኛውም አይነት ተቋም እምነት ሳይግድባቸው ከእንዲ ጋራ ከኔ ጋር ጉዞ አብራችሁ የነበራችሁ ሁሉ ክብር ስጥልኝ፣ ነው የምለው። እግዚአብሔር በጣም ደህና ነኝ። አሁን ምንድነው ከዚህ በኋላ ያለው ወደ ልጆች፣ ወደ ቤተሰብ ደግሞ ወደ ሙያዬ ለመመለስ ማስቀንስ እና ጽንፍ ውስጥ እየተገላበጠ ነው። እግዚአብሔር ይመስገን በጣም ደህና ነኝ። ጎሽ ደስ ይላል። ከዚህ ጋር ተያይዘው እንግዲህ የተለያዩ አካላት ቴዲ ጤና እክል ገጠመው ሲባል ቅድመም ጠቅሰሃል ብዙ ኢትዮጵያውያን ኤርትራውያን ተረባርበው ያንተን እዛ የምታደርገው ቆይታ ቆንጆ እንዲሆን የራሳቸውን ሚና ሲጫወቱ ነበር። አንተም ደግሞ ከዛችው ለገዳሙ የተወሰነ ድጋፍ እንዳደረክም ሰማንና እሱስ ምንድነው የሰጠኸው ድጋፍ የሚለውን እስቲ ንገረን። እሺ በመጀመሪያ በጣም ነው የማመሰግነው፣ ታዲያስ አዲስ ሰዎች ዛየ ሴክሻ ይህንን ነገር አንስታችሁ ስለጠየቃችሁኝ። ያው እኔ መጀመሪያ ዳይሬክት ባልከታተለውም በተለያየ መንገድ የነበሩትን ነገሮች የተከታተሉት የሰሙት ሰዎች በተወሰነ መንገድ ኮሚኒኬት ማረጋቸው ሰዎች ከቤተሰብም ልጆችም ሼር ያደረጉኝ የነገሩኝ ነገር ነበር። እና ምንድነው መጀመሪያ አንዲት ነገር አስተካክለን ብናል ስደስ ይለኛል። ምንድነው እሱም መደገፍ የሚለው ቋንቋ ቃላት ለዚህ ለኔ የሄድኩበት ተግባር ወይም ለተለያዩ ነገሮች ለሆኑት ነገሮች የሚመጥን ቃል አይደለም። ምክንያቱም ምንድነው ካልሽኝ እ ቅድስት ቤተ ክርስቲያን አትደገፍም። ካደረግን በራሳችን ስንል ነው የምናደርገው። ከዛ ቀጥሎ ደግሞ ምንድን ነው የሚሆነው? እኔ በየትኛው አቅሜ እኔ በየትኛው ችሎታ ይህንን አደረኩ የሚለው ነገር ይቀጥላል። ለምን እንደዛ አልክ ካልሽኝ ሁላችሁም እንደሚታወቀው ሁላችንም ኢትዮጵያ ሕዝብ ኤርትራዊያን በመላ ጠቅላላ የተደረገውን ርብር አንቺ ታውቂዋለሽ እና በዛ ርብር እናንተ ናችሁ የሰጣችሁት። በነገራችን ላይ እኔ አይደለሁኝም። እኔ ላደርግ ከቻልኩን ከዚህ በኋላ ሰርቼ ከዚህ በኋላ ባለኝ ሙያ እግዚአብሔር በሰጠኝ ነገር በተለያዩ ነገሮች ተንቀሳቀሼ እግዚአብሔር በሰጠኝ ጉልበት ተንቀሳቀሼ የማደርገው ነገር ምናልባት እሱም እግዚአብሔር ከሰጠኝ ላይ ነው መልሽ የሚሰጠው እንጂ መቼም እንደሱ ስለማይሆን ማለት ትንሽ የተወሰኑት ብይታ እንዳይፈጠር ብዬ ነው። በእርግጥ ልዩ ልዩ ሰዎች የተለያዩ ሰዎች ልክ መጀመሪያ እንደተረባረቡልኝ አሁንም ደግሞ ይህንን ጉዳይ መልካም ስለሆነ ስለታያቸው በልዩ ልዩ መንገድ አንጸባርቀውታል። ይህንን ነገር ግን መደገፍ የሚለው ቋንቋ ጥና ቃል ለቅዱስ ቤተ ክርስቲያን የማይመጥን ስለሆነ እሷ ነገር ብትስተካከል እላለሁ። ከዛ ባሻገር መስጠቱ ላይ ወይም ማድረጉ ላይ ከመጣን ደግሞ ቅድም እንደነገርኩሽ እናንተ ካደረጋችሁልኝ እናንተን ያደረጋችሁት እንጂ ነው አይደለሁም። ይህንን ለኢትዮጵያ ሕዝብ፣ ለኤርትራውያን በልዩ በልዩ ልዩ አይነት መንገድ ለረዱ ላገዙ፣ እንደ ተቋም ኢቢኤስ ላገዛችሁኝ የእናንተ ክሬዲት ነው። ይሄን አይደለም የሚለው እንዲያገኙ ፈልጋለሁ። ከዛ ባሻገር ግን እንደ ቅድስት ቤተክርስቲያን አስተምሮ ደግሞ ሶስት አይነት አራት አይነት አሰጣጥ ነገሮች አሉ። ምንድነው? በቅዳሴ መካከል የሚባል ነገር አለ። ምንድነው? ያም በግጥ በስውር በብዙ በጥቂት የሚል አራት ነገሮች ይቀመጥና፣ ለመድገም ያህል በብዙ የሰጣችሁ በጥቂት የሰጣችሁ ስውር የሰጣችሁ ግልጥ የሰጣችሁ ይልና በጣም መስጠት ፈልጋችሁ ግን አቅማችሁ ያልቻለ አቅማችሁ ያልቻለ በጣም መስጠት ፈልገው አቅማቸው ያልሰጠውን ሁሉ ባርካቸው ብለው ካሁኑ ግለፍ ያደርጋሉ፣ ይመርቃሉ። ቅዳሴ መካከል ነው ማለት ነው። ይሄ እንግዲህ ማለት ለሁሉም ለሰጠም ላልሰጠን፣ በግልጽ ለሰጠም በድብቅ ለሰጠን፣ መስጠት እየፈለገን ላልሰጠን በሙሉ እግዚአብሔር በረከቱ አንድ ነው የሚል ባርኮት ነው የሚባርኩት እና በዚህ አንጻር እና በዚህ ቅኝት ቢታይ ነው። ምክንያቱም አንዳንድ ጊዜ ለምንድን ነው ሾዊ የሚሆነው? ለምንድነው ሲሰጥ ሰው የሚያየው? ለምንድነው በድብቅ ለምን አይሆንም? የሚሉ የተለያዩ ነገሮችም ስላሉ እንደ ቅዱስ ቤተክርስቲያን ደግሞ እንደዚህ አይነት ነገር ስላለ አንዳንድ ጊዜ የአንዳንዶቻችን የሆነ ነገር ማድረግ የሆነ ሰው የሆነ ነገር ማድረግ ኢንካሬጅ ማድረግ ስለሆነ መደገፍ፣ ማለት ማገዝ፣ የተለያዩ ነገሮችን መደገፍ የሚለው ቋንቋ ልሞ ነበረ። እሱ ከጊዜ ግዴታችንን ማወጣ ነገር ስለሆነ ያደረኩት ነገር ሲለው የተደረገ በእኔ በኩል የተደረገ ግን እናንተ ያደረጋችሁት ነገር መሆኑ ይሰመርበት። አስራት እንደተመለከተ ግዴታችን ነው። በነገራችን ላይ ሁ ይህንን በተመለከተ ሌላ ሌላውን እንግዲህ በጣም ቆንጆ ቴዲ እንግዲህ አንተም እዛው ገዳም ነህ ያለኸው፣ ከተጣበበ ሰዓትህ ላይ ነው የገባህልንና ፈጣሪ ደግሞ ጨርሶ ይማርህና ና በአካል ተገናኝተን ከቤተሰቦችህ ጋር የምትቀላቀልበትን ጊዜ ፈጥኖ፣ ወደ ስራህም የምትመለስበት ጊዜ ፈጥኖ እንዲመጣ እንመኛለን። በጣም ነው የምናመሰግነው። መልካም ምሽት፣ መልካም ጊዜ ይሁንልን።